ሙሽራዎቼ ናቸው። በጣም ማዝነው ልጆቼ ልጆቼ ልጆቼ፣ ጌታ ሰጠኝ እንግዲህ መልሼ ለጌታ አስረከብኩኝ። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪ ስለ ሰጣችሁኝ፣ ኤርትራኖች፣ ኢትዮጵያኖች ስለ ሰጣችሁ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅን የተካፈላችሁልኝ፣ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ፣ አመሰግናችኋለሁ። የሰማነው ልብ ሰባሪ ዜና የሁላችንም ቀልብና ልብ ሰብሮታል። ከደቡብ አፍሪካ የተሰማው ዜና የሁለቱ ተዋቾች መሞት ብዙዎቻችን አሳዝኗል። ሁለቱ ተዋቾች በጆሃንስበርግ የሚኖሩ ሲሆኑ አንዷ የታላቅ ስትሆን አንዷ ደግሞ ታናሽ ነች። ታላቋ የ24 ዓመት እድሜ ያላት ስትሆን ዲቦራ መንግስት ትባላለች። ታናሽቷ የ19 ዓመት ስትሆን ኦፕራ መንግስቴ ትባላለች። የሀረት ዓመቷ ዲቦራ መንግስቴ የማስተርስ ተማሪ ነበረች። ለመመረቅም ሁለት ወራቶች ብቻ ነበረ ቀሯት። ታናሿ የ19 ዓመቷ ኦፕራ መንግስቴ ደግሞ ለማትሪክ ለመውሰድ አንድ ቀን ብቻ ነበረ ቀሯት። ሁለቱ እህትማማቾች በመኝታ ክፍላቸው ሞተው ተገኝቷል። በምን ምክንያት እንደሞቱ እንዴት እንደሞቱ ማን እንደገደላቸው ምንም የታወቀ ነገር የለም። ነገር ግን የፎረንሲክ ምርመራ እየተካሄደ እንደሚገኝ ነው የተነገረው። እንግዲህ አባታቸው በጆሃንስበርግ ትውልድ ለክርስቶስ ቤተክርስቲያን ተገኝቶ በሽኝት ፕሮግራማቸው ላይ እንዲስል ተናግረዋል። ልጆቼ እጅግ በጣም ጨዋ ናቸው። ሁሉም የሚያስቡት ስለ ጥሩጥሩ ነገሮችና ስለ ሀገራቸው ነው። ስለ እድገት ሀገራቸው ለማሳደቅ እነዛውም ደግሞ ራሳቸውን ለመቀየር ለእኛ የተሻለ ነገር ለማምጣት ነው። ሁሌም የሚጠሩት ልጆቼን በዚህ መንገድ አገኛቸዋለሁ ብዬ አላሰብኩም። ያገኘኋቸው በተለያየ ቀን ቢሆንም ግን በአንድ ቀን አጥቻቸዋለሁ። ልቤ በጣም ተሰብሯል። በጣም ሀዘን ተሰምቶኛል። እንደዚህ አይነት ነገር በዩቲዩብ ውስጥ ይከሰታል ብዬ አስቤም አላውቅም። እግዚአብሔር እንግዲህ መልካም ሁሉም ነገር ያደረገበት ምክንያት እሱ ያውቃል። ልጆቼ ለአንድ ሁለት አመት ተኩል ወደ ኢትዮጵያ ገብቼ ነበር። ለሁለት አመት ተኩል ወደ ኢትዮጵያ ሲገባ ዲቦራ ዝይ ተማረች ነበረች። ሁለት አመት ከስድስት ወር ከቆየም በኋላ ግን ታዳሽቷ ኦፕራ፣ እኔ እዚህ ኢትዮጵያ መሆን አልፈለገም። እሷ ልትመረቅ ስለሆነች ከጎና መሆን እፈልጋለሁ፣ ለአበረታታት ስለሚፈልግ ወደ ደቡብ አፍሪካ መሄድ አለብን አለችኝ። እኔም ለኛ ንብረት ሁሉ በአንድ ክፍል ውስጥ አሸጌ ወደ ደቡብ አፍሪካ ከሷ ጋር ተመለስኩ። ነገር ግን ልጆቼ እኔን ቻው ሊሉኝ እንደሆነ ወይም ሊሸኙኝ እንደሆነ አልገባኝም ነበር። ጥሎኝ እንደሚሄዱ አላወቅኩም ነበር። እንግዲህ ሁለቱም በአንድ ቀን አጥቻቸዋለሁ። በጣም የሚያሳዝን ክስተት ነው። ምን ብዬ ልጽናና? እዚህ ጋር ኢትዮጵያውያኖችን፣ ኤርትራውያኖችን እዚህ የሚገኙ ደቡብ አፍሪካኖችን ላመሰግን ፈልጋለሁ። በሐዘኔ ጊዜ ከጎኔ ስለቆማችሁ፣ ስለደገፋችሁ እጅግ በጣም ላመሰግናችሁ ፈልጋለሁ። ቃላቶች ያጥሩኛል፣ ምን ብዬ እንደምናገር። ሰኞ ዕለት ይህ ማለፋቸውን ሲሰማ እጅግ በጣም ደንግጫለሁ። በጣም አስደንጋጭ ክስተትም ነው። እንዴት ሁለት ልጆቹ በአንድ ቀን ለዛውም ስንት ያሳደግኳቸው ልጆች። እግዚአብሔር አዋቂ ነው እና እግዚአብሔር አይወቀስም። ግን ምን ልበል? እጅግ በጣም ልቤ ተሰብሯል። በጣም ማዝኛለሁ። ሁለት ልጆች በአንድ ቀን ቀላል ነገር አይደለም። ሁለቱም ልጆች ደግሞ ታታሪ ናቸው። ከምንም ነገር ጋር ተነካክቶ አያውቁም። ሁሌም ቅድስናቸውን ጠብቆ እስከ ዛሬ ደርሰዋል። እጅግ በጣም እኔ አዝኛለሁ። እኔ ወደ ጌታ እያልኩኝ እየዘመርኩ እነሱ ግን ከዚህ በላይ ዘምሩ ወደ ጌታቸው ሄደዋል። ወደሚወዱት ወደ አገለገሉት ጌታቸው ሄደዋል ሲሉ ተናግረዋል። እንደዛውም ብዙ ኢትዮጵያውያን ኤርትራውያን እዛ እየተገኙት ሀዘናቸውን በቤተ ክርስቲያኑ በመገኘት ገልጸዋል። በጣም የሚያሳዝን ክስተት ነው። እንግዲህ ብዙዎችም አዝነዋል። የልጆች ሞት እጅግ በጣም ያሳዝናል። እንኳን ልጆች አይደለም ያረጀ ሰው ካጠገባችን ስናጣ፣ በቦት ሲነጠቀን በጣም የሚያሳዝነን ነገር ነው አስቡት ልጆቻችን ስናጣቸው ደግሞ እጅግ በጣም ለኛ ከባድ ነገር ነው። ብዙ ጊዜ በውጭ ሀገር እነዚህ አይነት ክስተቶች ይከሰታሉ። እንግዲህ ይህንን ቀደም የዘገብኩላቸው የተናገሩ አባታቸው ነው። እንግዲህ በእሽኝት መርሃ ግብራቸው በጆሐንስበርግ በሚገኘው ትውልድ ለክርስቶስ ቤተክርስቲያን ውስጥ ማለት ነው። ብዙ ጊዜ እነዚህ አይነት ክስተቶች ይከሰታሉ በውጭ ሀገር። በቅርብ ጊዜም ካስታውሳችሁ በአሜሪካ ሲንስናቲ ላይ ሁለት የታማቾችና አንድ ኢትዮጵያዊ እንደሞቱ ነበረ። እነሱም የሞቱት በጥይት ተገልሎ ነበረ። እነዚህ ግን ያረፉት በምን እንደሆነ ምክንያቱ አልታወቀም። ብዙ ጊዜ ሀበሻውያን ላይ እንደዚህ አይነት ጥቃት ይደርሳል ውጭ ሀገር ላይ፣ እጅግ በጣም የሚያሳዝን ነገር ነው። ስንት ዓመት ሰው ለፍቶ ልጆቹን ያሳደገው በአንድ ቀን በአንድ ጀንበር ሲያጣ፣ እጅግ በጣም የሚያሳዝን ነገር ነው እና ለወላጆ ቻቸው ለዘመድ አዝማዶቻቸው፣ ወዳጆቻቸው እግዚአብሔር መጽናናቱን ይስጣቸው እያለን በዚህ ፕሮግራማችን እናገባደዳለን። ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ መሆናቸው እንዳረሱ ሰላም ሆኑልን።